እንዲሁም የደወል ምልክቷን መጫኑን አይዘንጉ። አዲስ አበባ ነንካችሁ ተጠራርታችሁ ሙሏት። እነሱም እንደተባሉት ሰራዊቶቻቸውን እየመሩ ፍሎሃ ዙሪያ ሳርና ጭቃ ላይ እንደ ጨርቅ ተጣፉ፣ እንደ ድንጋይ ተኮለኮሉ። ሸጎሌ አባኮራን፣ ጉለሌ፣ ጎላ ተረት ሰፈር፣ ሰራተኛ ሰፈር፣ አራዲያ እንዲያ እንዲያ እያለ በጅረትና በወንዝ የተሸረሸረች አፈርና ሳር የነበረችው የፊንፊኔ ሜዳ በሰውና በጎጆ በሰንሰልና በባህር ዛፍ ተሞላች። ዘመናዊ ለመሆን ማሽቃበጥ ስትጀምር በ1928 ጣሊያን ገባና በሰሚንቶ በዘረኛነት በአስፋልት ይህንንም እንዲያዳምቁ ጦርነት የበተናቸውን ወይዛዝርት ሰብስቦና አደፋፍሮ በመለኮ ዝራ እንዳለው አጎለበታት። 1933 ዓመተ ምህረት ላይ ትቷት ሲሄድ የምንወደውን የሚቀርበንንና የምንችልበትን ጠበቅን። ጥቂት ትምህርት ቤቶችን አልሞታ ያለ የአስፋልት መንገዱ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 ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻዎ፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻዎ መመዝገብዎን አይዘንጉም። አብረውን ስላሉ እናመሰግናለን።